ሰላም እንዴት ናቸው? የአራዳ ኤፍ ኤም ዘጠና አምስት ነጥብ አንድ አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር አስገዶም ናም ሰወርቅ ያለባቸው ከቴክኒሻናችን ሄኖክ ጋር በመሆን እስከ አራት ሰዓት ድረስ አብረናችሁ እንቆያለን። የተለያዩ ርዕሰ ጉዳዮችን እናነሳለን። ከዊኬንድን የተመለስነው በርካታ ጨዋታዎች በአውሮፓ የተደረጉበት ሳምንት ነበር። ትላልቅ ጨዋታዎች የተደረጉበት ነበረ። ማንቸስተር ዩናይትድ በኦልድ ትራፎርድ ከአርሰናል ጋር ጨዋታውን አድርጎ አንድ እኩል በሆነ ውጤት ጨዋታውን አጠናቋል። ለሁለቱም ቡድኖች ጠቃሚ አንድ ነጥብ አይመስልም ያገኙት። አንድ እኩል በሆነ ውጤት አጠናቋል። በመጀመሪያው አጋማሽ አርሰናል ከፍተኛ የበላይነት የወሰደበት ጨዋታ ነበረ። ቡሩኖ ፈርናንዴሽ በድጋሚ ትናንትና ዩናይትድን መሪ ያደረገ አስደናቂ ቅጣት ምት ማስቆጠር ችሏል። እናነሰዋለን ይህንን ጉዳይ። ማንቸስተር ዩናይትድ በሎብሎክን የተከላከለው ነገር ግን በርካታ ጥራት ያላቸው የጎል እድሎችን የፈጠረበት ምሽትም ነበር። የአርሰናል ብዙ ፓስና ጥቂት ፈጠራ የታየበት ጨዋታ ነበር። ይህንን ጉዳይ እናነሷለን። ከዛ ውጭ ግን ቼልሲ ትናንትና ሌስተርሲቲን አሸንፎ ወደ ቶፕ ፎር መጥቷል። አራተኛ ደረጃ ላይ የተቀመጠበት ነበረ። ማንቸስተር ሲቲ በኖቲንጋም ፎረስ መሸነፉን ተከትሎ አራተኛ ደረጃ ላይ መቀመጥ ችሏል። ቼልሲ ትናንትና በብሪጅ ያደረገውን ጨዋታ ፓልመር ፔናልቲ ሳተበት ምሽት ነበረ። ነገር ግን ቼልሲ አሸንፏል ትናንትና። ይህንን ጉዳይ እንደዚሁ እናነሳለን። ሪያል ማድሪድ ድል አድርጓል ማየርኳን ከራዮቫ ከራይ ቫይካን ያደረገውን ጨዋታ ሁለት ለአንድ ነው ያሸነፈው። በጣም ጥሩ ጥሩ ግቦችን የተመለከትንበት ጨዋታ ነበረ። ኪሊያን ኤምባፔም እንደዚሁ ቪኒ ጁኒየር የሚያስቆጠሩት አትሌቲኮ ማድሪድ ግን ተሸንፏል። ትናንትና በመጨረሾቹ ደቂቃዎች በተቆጠሩበት ሁለት ግቦች እንደዚሁም ቀይ ካርድ ምክንያት ነው የተሸነፈው ማለት ይቻላል። እናነሰዋለን ይህንን ጨዋታ የላሊጋው መሪ መሆን የሚችልበትን እድል ሳይጠቀምበት ቀርቷል የ አትሌት ኮማድሪድ እንግዲህ ይህንንም ጨዋታ እናነሷለን። አድማጮቻችን በእነዚህ ጉዳዮች ላይ ያላችሁን ሀሳብ አስተያየት ደግሞ በፌስቡክ ገጻችን ላይ ሊታጋሩ እንችላላችሁ። ከዛ ውጭ ግን የዩቲዩብ ቻናል አለን ሊንኩን አላዛር አስገዶም ፉትቦል ካፌ ፌስቡክ ፔጅ ላይ እንደዚሁም አላዛር አስገዶም ኦፊሻል የቴሌግራም ቻናላችን ላይ ሊንኮቹን ማግኘት ይችላላችሁ። ከዚህ በፊት የሰራናቸውን ፕሮግራሞች ከዚህ በኋላ የምንሰራቸውን ፕሮግራሞች ማድመጥ ከፈለጋችሁ የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ ይችላላችሁ። በእነዚህ ጉዳዮች ነው የምንቆየው። እንዴት አደርጋልስ? እግዚአብሔር ይመስገን በጣም ደህና ነኝ። ምሳ እንደምን አደርሽ አለን። በእነዚህ ጉዳዮች ጋር አድማጮቻችን ጋር እንቆያለን። ግን በጣሊያንም የተደረገ ትልቅ ጨዋታ ነበር አደለ? በዩቬንቱስና በአታላንታ መካከል ዩቬ ከጥቂት ከሳምንት በፊት እንግዲህ ድል ማድረጉን ተከትሎ ከኢንተር ሚላን ጋር ስድስት ነጥብ ልዩነት ብቻ ነበረው። ምናልባት የዋንጫ ፍቅር ውስጥ ሊገኝ ይችላል ሳይታሰብ ሲባል፣ ትናንትና በአታላንታ በሜዳው አራት ለዜሮ በሆነ ሰፊ ውጤት ተሸነፈና፣ ያልተጠበቀ ጨዋታ ነበር፣ ያልተጠበቀ ውጤት ነበር። የጎሉ መብዛት በተለይ ይህንን ጨዋታ የተወሰነ እናንሳው እስኪ። አዎ ልክ ነው። ትናንት ፍጹም ያልተጠበቀ ውጤት ነው በአታላንታና በዩቬ መካከል የተደረገው ጨዋታ የዩቬንቱስም በ58 ዓመት ውስጥ በሜዳው በሰፊ ውጤት የተሸነፈበት ጨዋታ ነው። ረጅም ጊዜ የሆኑታል። 1967 ነበር ዩቬ በሜዳው በኢስታዲዮ ዴላልፒም በአዲሱ ስቴዲየሙም በእንደዚህ አይነት ሰፊ ውጤት ሲሸነፍ። ትላንትና የተማሪና የአስተማሪ የመምህርና የደቀ መዝሙር ጨዋታ ነበር። ምክንያቱም ጃምፔሮ ጋስፔሪኒ ቲያጎ ሞታን የአታላንታ አሰልጣኝ አሁን ዩቬንቱስ እያሰለጠነ የሚገኘውን ተጫዋች በ ጄኖዋ አሰልጣኝነታቸው ጊዜ ወደ ጆዜ ሞሪኞ ኢንተር ሚላን ከመጓዙ በፊት አሰልጥነውታል። በቅርብ ጊዜም በኮቨርቺያኖ የአሰልጣኝነት የኮቺንግ ባጁን በሚሰራበት ጊዜ ከ120 118 ማርክ ያገኘበት የእሱ ቴሲስ በዛ በሱ በተመረቀበት ባች ከፍተኛው ማርክ ነበር እና የመጽሐፉ የቴሲሱ ርዕስ ወይም የመመረቂያ ወረቀቱ ልበለው የመመረቂያ ወረቀቱ ርዕስ የኳስ ዋጋ የሚል ነበር። ቫሊ ኦፍ ዘ ኮች ቦል የሚል ነበር እና በአብዛኛው ያጠነጠነው ሁለት አሰልጣኞችን አንደኛውን፣ ከኳስ ጋር አንደኛውን ያለ ኳስ ጠቅሶ ነው ያደነቀው። አንደኛውን ፕሮአክቲቭ አንደኛውን ሪአክቲቭ ብሎ ሁለት ያሰለጠኑ አሰልጣኞች ብሎ ግን ያተኮረው የበለጠ የጃምፔሮ ጋስፔሪኒ ስልጠና ላይ ነው እና እሳቸው ለኳስ የሚሰጡትን ዋጋ ነው የጠቀሰው እዛ ላይ አሁን አሰልጣኝ ሆኖ እንግዲህ አግኝቷቸዋል። ባለፈውም በጥቂት ዓመታት ያው ሴሪያው ሲያሰለጠን ቆይቷል። ትላንትና ግን ምናልባት ስራውን ሊያስከፍለው የሚችል ሽንፈት ነው። አሁን ገና ካሁኑ የሚመለሰው አይመስለኝም። በተለይ ከዡንቶሊ ጋር ከዩቬንቱስ ስፖርት ዳይሬክተር ጋር ተጋጭተው በለቀቁበት መንገድ ምክንያት አሰልጣኝ ማክሲሚሊያኖ አሌግሪ ተመልሰው ወደ ዩቬንቱስ የሚመጡ አይመስለኝም። ለዩቬንቱስም የፕሮግረስ ማሳያ አይደለም። በእርግጥ ግን አሁን አንዳንድ አይነት ድምጾች እንሰማለን። ምክንያቱም ሳ ዛሬ አንቺ እንዲያውም ሰሞኑን ዩቬ አምስት ተከታታይ ጨዋታ ስላሸነፈ ወደ ዋንጫው ጠጋ እያለ ነው ስትይ ነበር፣ ወይም ብዙ ሩቅ አልነበርም። ኢንተርም አስተማማኝ ቡድን አይደለም። በቅርብ ሳምንታት ነጥብ እየጣለ ስለሆነ በቀደምም ከሁለት ለዜሮ መመራት አገግሞ ነው ሶስት ለሁለት ያሸነፈው። አከራካሪ ነው እሱም ጨዋታ ጭምር ናፖሊ አሁን ትላንትና በእርግጥ በስታዲዮ ዴጎ ማራዶና ፊዮረንቲናን አሸንፏል፣ ግን አምስት ጨዋታ ሳያሸንፍ ነው ሄደው። አታላንታ ኮንሲስተንት አይደለም ስለዚህ ማን ያውቃል የሚሉ ሰዎች ነበሩ፣ አምስት ተከታታይ ጨዋታ አሸንፎ ስለመጣ። ነገር ግን ዛሬ ላቲዮ ኡድኔሴን ካሸነፈ የቻምፒየንስ ሊግ ቦታውን ጭምር ያጣል፣ አምስተኛ ይሆናል። ዛሬ እንግዲህ የባሮኒ ቡድን ድል የሚቀናው ከሆነ የትናንትናው ጨዋታ እንዲህ አይነት ትልቅ ኮንስኮንስ የሚኖር ይመስለኛል። መሸነፉ ብቻ ሳይሆን የተሸነፈበት መንገድ በአታላንታ የተወሰደበት ብልጫ የሚያስገርም ነው ለምሳሌ አታላንታ ወደ ዩቬንቱስ ሜዳ ሄደው በሁሉም አንድ ቡድን በማጥቃት በሚበልጥባቸው መለኪያዎች በሙሉ ለምሳሌ ትላንትና ሶስት ነጥብ ሶስት ሶስት ኤክሲጂን ያስመዘገቡት የፍጹም ቅጣት ምቱን ጨምሮ በጣም ከፍተኛ ነው ይሄ ዩቬንቱስ አንድ እንኳ አይሞላ በብዙ መለኪያ በሙከራዎቹ መጠንም በሌሎቹም መለኪያዎች ትላንትና በጣም አስደናቂ ነበር አንዳንድ ነጥቦች ላንሳየ፣ ሁለቱም ቡድኖች በተመለከተ እንግዲህ አሁን መምህር ከደቀ መዝሙር በላይ መሆናቸውን አሳይተዋል። እኔ ደግሞ አታላንታ ከሜዳ ውጭ መጫወት የበለጠ የሚቀለው ይመስለኛል። እንዲያውም ቅድም ወደ ስቱዲዮ ከመምጣታችን በፊት እያወራን ነበር። ምክንያቱም በቤርጋሞ ሲጫወት አንዳንድ ጨዋታዎች ላይ ባለፈውን ሳምንት ጨዋታ ጨምሮ በሎብሎክ የሚጫወቱ ትራንዚሽን የማይፈቅዱ ቡድኖችን ሲገጥም ይቸገራል። አሁንም ቢሆን ዋናው የዚህ ቡድን ጥንካሬ ፕሬሲንግ፣ ካውንተርፕሬሲንግና ትራንዚሽኖች ናቸው። ይህንን ብዙ ጊዜ በሜዳ ለማድረግ ያስቸግራል። ምክንያቱም የባላጋራ ቡድኖች አታላንታ በቅርብ አመታት፣ በቻምፒየንስ ሊግ በተደጋጋሚ የሚሳተፍ በጥቂት አመታትም የዋንጫ ምንድነው ፕሪቴንደር የነበረ ያለፈው አመት የዩሮፓ ሊግ አሸናፊ የሆነ ቡድን ስለሆነ በአታላንታ ሜዳ ሄዶ የመጨረሻው 30 ሜትር ላይ ብቻ እየተከላከሉ መቆየትን ይፈቅዱታል። የቡድን ክብርን የሚጎዳ አድርገው አያዩትም። ስለዚህ አታላንታ እንደዚህ በሽግግር ማጥቃት የሚችልበትን እድል በሜዳው እንደ ልብ አያገኝም። ከሜዳው ውጪ ሲሆን ግን ትላንትና ዩቬ ከ60 ፐርሰንት በላይ እኮ የኳስ ቁጥጥር መጠን ነበረው። ነገር ግን ልክ እንደዚህ ሲሆን ብዙ ፕሬስ የሚያደርግ ፒፒዲው ስድስት ነበር፣ ፓስስ ፐር ዲፌንሲቭ አክሽን የሚባለው ስለዚህ በጣም ፕሬስ ያደረግ ነበር። ዩቬንቱስ በሀይ ላይ ነው የሚጫወተው። ከጀርባ ለአዴሞላ ሉክማን ለማቴዮ ሬቴጊ፣ የመጀመሪያ አጋማሽ ላይ ሜዳው ስለነበረው ለዋን ኳድራዶ አይነት ተጫዋቾች ብዙ ስፔስ አለ ማለት ነው ይህንን በሜዳቸው ብዙ ጊዜ አያገኙትም። በዚህ ውድድር ዘመን በሴሪያ ከሜዳ ውጭ ብዙ ነጥብ የሰበሰበው አታላንታ ነው። ለምሳሌ ከሁሉም ቡድኖች በ15 ጨዋታዎች 33 ነጥቦች አሉት በየጨዋታው ከሁለት ነጥብ በላይ ማለት ነው እና በአጠቃላይ እኔ የቡድኑ የጨዋታ ባህሪን ሳይ ከዚህ በፊት የኑኖ ኤስፔሬቶ ሳንቶ ቡድን ተመሳሳይ አይደለም ግን የኤስፔሬቶ ሳንቶ ወልቭስ አሁን ደ ፎረስት አይደለም ይጫወት የነበረው በጣም ብዙ በትራንዚሽን የሚያጠቃ ቡድን ስለነበር በተለይ ከሜዳ ውጪ ሲቲን ሳይቀር ሲቲ የብቃቱ ጫፍ ላይ በነበረበት ጊዜ እኮ በአዳማ ትራወሬ ጎሎች ኤቲሀድ ላይ ሄዶ ሁለት ለዜሮ አሸንፏል። እንዲህ አይነት ብዙ ውጤቶች ነበሩት። በትራንዚሽን የሚጫወቱ ቡድኖች ሲሆኑ ከሜዳ ውጭ መጫወት የበለጠ የሚስማማቸው ይመስለኛል። ምክንያቱም አንዳንድ የባላ ጋራ ቡድኖች ኳሱን ለአታላንታ ተጫዋቾች ይሰጧቸዋል። በሰስቴንድ ፖሴሽን ዘለግ ላለ ጊዜ ከኳስ ጋር ቆይተው ስድስት ሰባት የኳስ ቅብብ ላይ አድርገው የጎል እድል መፍጠር ይችላሉ። ያንን ሲያደርጉ አይተናል። ቡድኑ እያደገ ሲመጣ ይህንን ለማድረግ እድል አግኝቷል። ማርቲን ደሩን በጣም ጥሩ ተጫዋች ነው። ሲሰለፍ ማሪዮ ፓሳሊች ያንን ማድረግ ይችላል። አምና ቴውን ኮፕማይነርስ በነበረበት ጊዜ በርካታ ጎሎች ያስቆጠር ነበር። ወይ ፓው ጎሜዝ ወይ ፓፑ ጎሜዝ በነበረበት ጊዜ ኢቫን ማ ዮሲፕ ኢሊች ቡድን ውስጥ እያለም እንዲህ ያደርጉ ነበር አስታውሳለሁ። ግን በአብዛኛው የእሳቸውን ቡድን የበለጠ የምናብራራው በጣም በሀይለኛ የትራንዚሽን አጫወቱ ነው። ባለፈው የውድድር ዘመንም ከባየር ሌቨርኩሰን ጋር የዩሮፓ ሊግ ሻምፒዮን ሲሆኑ በዚሁ መንገድ ነበር ድል ያደረጉት። ምክንያቱም ለዚህ አጫወት የተስማሙ ተጫዋቾች አሏቸው እና ዩቬ ትላንትና ይሄንን የአታላንታን ማጥቃት በፍጹም መቋቋም አልቻለም። አምስት ተከታታይ ድል ነበረው። ሞመንተሙ ከዩቬንቱስ ጋር ይመስል ነበር ግን አሁን ድንገት እንኳን ለዋንጫ መፎካከር የቻምፒየንስ ሊግ ስፍራንም ጭምር ሊያጣ ይችላል። እኔ እንዲያውም በዚህ አካሄድ አሰልጣኙ በኃላፊነቱ የሚቆይ በተለይ እንዲ አይነት ሽንፈቶች ብሩዝ የሚተዉ ናቸው። ስለዚህ ትልልቅ ውሳኔዎች እንዲወሰኑ ሊያደርጉ የሚችሉ ናቸው። ለማንኛውም ለመጀመሪያ ጊዜ በዚህ ውድድር ዘመን ለሶስተኛ ጊዜ ብቻ ተከታታይ ጨዋታዎች ላይ ተመሳሳይ አሰላለፍ ተጠቅሟል በሁለተኛውና በሶስተኛው ሳምንት በ23ተኛውና በ24ተኛው ሳምንት እና አሁን ነው። ተከታታይ ተመሳሳይ 11 ባለፈው ሳምንት የተጠቀመበትን 11 እንደገና በዚህኛው ሳምንት በድጋሚ ተጠቀመው። ምናልባት ትኩረት የሚስብ ከሆነ የቀድሞውን የአታላንታ ቤርጋሞ ተጫዋች ወይም ሌላ ኔራት ሱሪ የሚባል ቡድን ነው ልክ እንደ ኢንተር ሁሉ ሰማያዊና ጥቁር ቀለም መለያ ስለሚለብስ የዚህ ተጫዋች ነበር። ክረምት ላይ በጣም በሀይለኛ ውዝግብ ነው ከአታላንታ ወደ ዩቬንቱስ የሄደው። ብዙ ገንዘብ የወጣበት ተጫዋች ነው፣ ግን ትላንትና ከእሱ ይርቅ ከጨዋቱ አስቀድሞ ታሟል ሲባል የነበረውን ቱርካዊን ይልዲዝን ነው እንግሊዞቹ ስሪ ኳርተር በሚሉት ጣሊያኖቹ ትሬኳርቲስታ በሚሉት ቦታ አስር ቁጥር ቦታ ላይ የተጠቀሙት። ሁለተኛ አጋማሽ ላይ ቴንኮፕ ማይነርስ ተቀይሮ ገብቷል። የዩቬንቱስ ላይናፕን በተመለከተ ያው ታሟል፣ ላይሰለፍ ይችላል እየተባለ ስለሆነ የመጀመሪያዎቹ ሁለት ወራትም ላይ ያሳየውን ብቃት በቅርብ ጊዜ መድገም ስላልቻለ እንጂ መጀመሪያዎቹ ሁለት ወራት ላይ ማይረሱ አሌ ዴል ፒየሮ ያስቆጠራቸው የነበሩ አይነት ጎሎችን ያስቆጠር ነበር። ሄ ቱርካ የተጫዋች ከዩቬንቱስ ፕሪማቬራ ወይም ወጣት ቡድኑ የወጣ ልጅ ነው። ግን እሱን አሰልፈውታል ቺያጎ ሞታ። ምናልባት ኮንቲኒቲ ስለፈለገ ሊሆን ይችላል። ባለፈው ሳምንት የተጠቀመውን ተመሳሳይ አስራ አንድ መጠቀም ስለፈለገ ሊሆን ይችላል ለማንኛውም ግን ትላንትና አንድ ያስተዋል ነው ነገር፣ ዲጎሪጎ ዲግሪጎሪዮ የሚባለው ግብ ጠባቂያቸው ከቮቼቼዝና አንዱ ይሻላል ብለው እሱን ያመጡበት ምክንያት በእግሩ የመጫወት ክህሎት ነው። እሱ ነው ፕሬስ ያደርጉት የነበረው በተደጋጋሚ ስለዚህ፣ ቲያጎ ሞታ የሚፈልገውን የተደራጀ ከኋላ እየተጫወተ የመውጣት እድል ያገኝ አልቻለም። ምክንያቱም ግብ ጠባቂውን ፕሬስ ያደርጉታል። የዩቬንቱስ ዲኤንኤ በአጭር መጫወት ነው። ስለዚህ ረጅም ኳስ እንዲጫወቱ ይገደዱ ነበር ማለት ነው። ግብ ጠባቂው ፕሬስ በተደጋጋሚ እየተደረገ ስለነበር ችግሩ ምንድን ነው? ረጅም ኳስ ሲጫወት ግብ ጠባቂ ወደ ኮሎሙዋኒ ነው አይደለም ኳሱ የሚሄደው። ራንዳል ኮሎሙዋኒ በጣም ጥሩ ተጫዋች ነው። በቅርብ ሳምንታት እንዳጀማመሩ ጎል እያስቆጠረ አይደለም፣ ግን ልክ እንደ ዱሻን ቭላሆቪች ለምሳሌ ጀርባውን ለጎል ሰጥቶ የአየር ኳስ የሚያሸንፍ አይነት ተጫዋች አይደለም። ልክ እንደዚህ የመጀመሪያ ኳስ ሁለተኛ ኳስ የሚያሸንፍ አይነት ተጫዋች አይደለም። በቀላሉ በኢየን አየር ላይ ዶሚኔት ይደረግ ነበር ግን ቅድም ያልኩሽ ይሄ በፈጣን ማጥቃት በሽግግር አደጋ መፍጠር ከጨዋቱ አስቀድሞ ቻጎሞታ አስተያየት ሲሰጥበት ነበር፣ ከጨዋታው በኋላ ይህንን ነገር ሲናገር ነበር። ገና በአራተኛው ጨዋታው እንደተጀመረ የመጀመሪያው የአታላንታ አደገኛ ማጥቃት ከፈጣን ሽግግር በኋላ የተፈጠረ ነው። አራት ደቂቃ ነበር ያስፈልጋቸው ማኬን እንዳልኩት በመልሶ ማጥቃት ብቻ ሳይሆን ይሄ እነሱ ምንድ ነው በሃይተር ኖቨር የሚሉት ወይም በካውንተር ፕሬሲንግ የባላ ጋራ ቡድን ተጫዋችን ስህተት እንዲሰራ በፕሬሲንግ ካስገደዱት በኋላ ያንኑ ኳስ ልክ የዩርገን ክሎብ ቡድን እንደሚያደርገው የጎል እድል መፍጠሪያ ማድረግ ማለት ነው። እና ዌስተን ማኬኒ በዚህ የውድድር ዘመን በድጋሚ ጥሩ እየተጫወተ ያለ ብቻ ሳይሆን አንዳንድ ጨዋታዎች ላይ አንበል ሆኖ ሲጫወት ያየነው ተጫዋች ነው። ግን ትላንትና በአንዳንዶቹ ጎሎች ላይ የስህተት ድርሻ ነበረው። ግን የአታላንታ የመጀመሪያው ማጥቃትም ዌስተን ማኬኒን ስህተት እንዲሰራ በማስገደድ የተነሳ ነው። ኤደርሰን ትላንት በድጋሚ በጣም አስደናቂ ነበር። በቅርብ ጊዜ ያው ማንቸስተር ሲቲ ኒኮ ጎንሳሌስን ስላስፈረመ እና አሁን ሮድሪም ከጉዳት እየተመለሰ ስለሆነ ላያመጣው ይችላል። እርግጠኛም አይደለሁም። ለፔፕ አይነት አልትራ ቴክኒካል እግር ኳስ የሚሆን ስድስት ቁጥር ግም መሆን በጣም አሪፍ አማካይ ነው። ያታላንታ የቅርብ አመታት የዝውውር ስኬቶች ማሳያ ነው። ሌሎች በርካታ ምሳሌዎች አሉ። አንደኛው ግን ኤደርሰን ነው። ትላንትና እሱ ነው ከመኬኒ ኳሱን የጨለፈው፣ በኋላ ላዴሞላ ሉክማን ኳሱን ሰጠው። የመጀመሪያ ማዘርመት በአራተኛው ደቂቃ ግን፣ በዚህ ፓተርን አሰልጣኙ ቻጎ ሞታ ከጨዋታ አስቀድሞ በፈራው መንገድ ነው የተፈጠረው። ግን በየመጀመሪያው ጎል ሲቆጠር ያ አንዳንድ ጊዜ ፕሪዲክት የማይደረጉ ሩጫዎች አሏቸው። የቡድኑ የሶስተኛ የመሀል ተከላካይ ለምሳሌ ትራክ የማይደረጉ ሩጫዎች ያደርጋል። ሲያድ ኮላሲናች ነው የቀድሞው የአርስናል የሻልከ የማርሴይ ተጫዋች እንዲህ አይነት ሩጫዎች ያደርግ ነበር። የፍጹም ቅጣት ምት ሳጥን ውስጥ የእሱ ሩጫ ያስከተለው የማእዘን ምት ነበር። ያንን የማእዘን ምት ወደ ፍጹም ቅጣት ምት ሲያሻግሩ ነው ዌስተን ማኬኒ ራሱ ጂሚስቲ ላይ ጥፋት የሰራውና አርቢትሩ የፍጹም ቅጣት ምት ለአታላንታ የሰጡት ሶሳ የሚባሉ ናቸው። ማን የፍጹም ቅጣት ምት ነው የሚመታው እንደዚህ ሲሆን? አዴሞላ ሉክማል ሊሆን አይችልም። ማለት ነገሩ ማቴዎ ሬቴጊ ግን የፍጹም ቅጣት ምትር የከሩ ጥሩ አይደለም። ከአርሰናል ጋር ሌላም ጨዋታ ላይ የፍጹም ቅጣት ምት ሲሰጥ አስታውሳሉ። ግን ሜዳ ውስጥ እሱ ወይም ሻርል ደ ካቴላሬ ካሉ ከሁለቱ አንዱ ናቸው የፍጹም ቅጣት ምት የሚመቱት። እና ባለፈው በቻምፒየንስ ሊግ ከክለብ ብሩጅ ጋር ተሸንፈው ከወጡ በኋላ የሰጡት አስተያየት ተጫዋቹ በሶሻል ሚዲያ ምላሽ እንዲሰጡሉ አስገድዶት ነበር። የፍጹም ቅጣት ምት በመምታት እኔ በህይወቴ ካየኋቸው ደካማ መቼዎች መካከል አንደኛው ነው፣ ጨዋታ ላይ ብቻ ሳይሆን በልምምድ ሜዳም ላይ ብለው ተናግረው ነበር እና በኋላ ይህንን ሁሉ ድል አምጥቼ አምና በዩሮፓ ሊግ ፍጻሜ ሀትሪክ ሰርቼ እንደዚህ መባል አለብኝ የሚል ስሜት ስለነበረው እና የወቅቱ የአፍሪካ ኮከብ ተጫዋች ነው ጥያቄ ህሎ ደስተኛ አልነበረም። በኋላ እሳቸው ይቅርታ መጠየቅ አልለውም፣ ግን ነገሩን ለማብራራት ሞክረው ነበር። ከጊዜያት በኋላ ያው ጨከን ብለው የሚናገሩ ናቸው። አንዳንድ ጊዜ እንዴት እንደዚህ ያሉ ና የሚያስብል ነገር ይናገራሉ። ለማንኛውም የፍጹም ቅጣት ምቱም ግን ትላንትና ማቴዎ ሬቴጊ ነው የመታው እና ዩቬንቱስ መመራት የጀመረው በዚህ ጊዜ ነው። ረፍትም ድረስ አንድ ለዜሮ ብቻ ነው የነበረው የዩቬንቱስ። ከዛ በኋላ በትግስት የሚመጣም የኳስ ቁጥጥር አታላንታ ወደ ኋላ በሚያፈገፍግበት ሰፊ የሜዳ ክፍል በሚተዉበት ኳሱንም ለዩቬንቱስ በሚለቅበት ጊዜ እያንዳንዱ የማጥቃት ፓተርን የሚገመት ነው። እኔ እንዲህ አይነት አሰልጣኞችን እንደ ቲያጎ ሞታ አይነቶቹን አሰልጣኞች ሲስተሙ ወይም የሲስተሙ ማሽነሪ በደንብ የማይሰራ ከሆነ እንደዚህ ነው የሚሆኑ ይሄ ምንድን ነው እንዴት ኢንዲቪዥዋል ኢምፕሮቫይዜሽን የሚባል አንድ ተጫዋች በግል የሆነ ነገር እንዲፈጥር ብዙ ነጻነት አያገኝም። የግድ ሲስተሙ ነው ያንን የጎል እድል መፍጠር ያለበት። ስለ አርቴታ ይሄን ነገር አነስዋሉ። አንዳንድ ጊዜ አርቴታ ነጫ ጎሞታ የቅርብ ጓደኞች ናቸው፣ በላማሲያ ውስጥ አብረው የነበሩ ናቸው። አንድ አይነት ትምህርት ነው የተማሩት ማለት አይደለም ግን አንዳንዴ እንደዚህ በጣም ጥብቅ የሲስተም አሰልጣኞች እንደ ይልዲዝ አይነት ተጫዋችም ያለው የድሮ አስር ቁጥሮችን የሚመስል አይነት ተጫዋችም ያለው ቢሆን ግን ሌላ ሀሳብ አጠር ሲሆን አደጋ መፍጠር ሲያቅተው ታያለች እና በኋላም የአታላንታ ሁለተኛው ጎል የተፈጠረው ከራሱ ከይልዲዝ የተነሳ ነው። አሁን ከሉዝ ቦል ማለት ነው፣ እንደገና በድጋሚ በትራንዚሽን አደገኛ ነው ምለው። ለዚህ ነው የመጀመሪያው ሙከራ በዛ መንገድ የተፈጠረው። ሁለተኛው የማዘን ምት የጎል የተቆጠረበት የማዘን ምት የተፈጠረው በዚያ መንገድ ነው። ሁለተኛው ጎል የተቆጠረውም በዚያ መንገድ ነው እና ስቴዲየም ውስጥ ጩኸት ነበር። የኩርቫ ሱድ የሚባለው ወይ በስቴዲየሙ ደቡባዊ ክፍል ማለት ነው፣ ሱድ ደቡብ ነው። ስለዚህ በደቡባዊ ክፍል የሚቀመጡት የዩቬንቱስ ደጋፊዎች ቡድኑ ላይ መጮህ ጀምረው ነበር። መጀመሪያ አጋማሽም ልክ እንዳለቀ ስቴዲየም ውስጥ የተቃውሞ ድምጽ ነበር። አታላንታ ከእነዚህ ሀብታም ኢንተር፣ ኤሲ ሚላን እና ዩቬንቱስ አይነት ትልልቅ ክለቦች በጥቂት አንድ አካባቢ ያሉ በኢንዱስትሪያዊ የጣሊያን ክፍል የሚገኙ ናቸው። ሁሌም ከእነሱ በታች ያለ ነው፣ ግን አሁን ያንን ትልቅ ረጅም ጊዜ የቆየን ኢስታብሊሽመንት የሚጋፋ ነው እና ምናልባት የዩቬንቱስ ደጋፊዎችም ያንን አይናቸውን ማየት አይናቸው ማየት የተቀበለ አይመስለኝም። ሁለቱ አጋማሽ ሲጀመር ለውጦች ለማድረግ ሞከረ። ከህመም ጋር ነው ጨዋታውን የጀመረው የተባለው ኢልዲዝ ወጣነ ኩፕ ማይነርስ ገባ። ግን አንድ ስማርት ነገር አድርገው ነበር ትላንትና። ጨዋታው ከመጀመር በፊት ጨዋታውን ይጀምራል ተብሎ አልተገመተም። ሲጮህበትም ነበር ኳስ በነካ ቁጥር። ዋን ኳድራዶ የቀድሞው የዩቬንቱስ ተጫዋች ነበር። ክረምት ላይ ነው ከዩቬንቱስ ከኢንተር ከለቀቀ በኋላ ወደዛ ሄደው፣ ግን ድሮ የዩቬንቱስ ተጫዋች ነበር። ትላንት አንድሪያ ካምቢያሶን ሩጫዎች በግራ ክንፍ በኩል የሚደረጉት ሩጫዎች ለመቆጣጠር በማሰብ እና በመከላከል የበለጠ ትጉህ ስለሆነ ኳድራዶን ነበር ያሰለፉት። አንደኛው ሰርፕራይዝ የነበረው እሱ ነው። በአታላንታ በኩል ጨዋታ ብዙ የሚጀምር ተጫዋች አይደለም። ሁለተኛ አጋማሽ ሲጀመር ግን ብሬሺያኒኒን አስገብተው ኳድራዶን አስወጥተው ነው ሁለተኛ አጋማሽ የጀመረው። ስለዚህ ሁለቱም አሰልጣኞች ለውጦች አድርገዋል ግን አጠቃላይ የጨዋታ አካሄድ ግን ልክ እንደ መጀመሪያ አጋማሽ ነው የነበረው። ገና በሁለተኛ አጋማሽ መጀመር ጊዜ ነው ሁለተኛው ሌላ ጎል የተቆጠረ። ሁለተኛ አጋማሽ ተጀምሮ አሁን ካስቶንቪላ ቪላ ወደዚያ ሄደ ልጅ ከኒውካስል ወደ ዩቬንቱስ ሄድ ኬሊ የሚባለው ልጅ እንደገና ሌላ የቢልድ አፕ ስህተት ሰራ። ከራስ የሜዳ ክፍል ለመውጣት ሲሞከር ደሩን ቀመው፣ ደሩን ለኤደርሰን ኳሱን ሰጠው። ከዛ ያለ ሉክማን እና ያንን የአግድሞሽ መሬት የያዘ ኳስ ወደ ጎል መታ። ዲ ግሪጎሪዮ ሊያድነው አልቻለም። መጨረሻ ላይ ማነው ደሩን ያስቆጠረው ከሉክማን የመጣ ኳስ ነው እና ስቴዲየም ውስጥ የነበረው ስሜት መጥፎ ነው መገመት ትችላለች። አሰልጣኙ በኋላ ቶሎ ሪያክት ማድረግ ጀመረች። ጎሞታ እንደገና ከእረፍት ሲመለሱ የተጫዋች ለውጥ አድርጓል። ይሄ አንድ መልእክት ያስተላልፋል። የመጀመሪያ አጋማሽ የቡድኑ ጉዞ ጥሩ አልነበረም። ሁለታዊ አጋማሽ ሲጀመርም ባንጉላን ከወስታን ካሉሉን አስገባ። ጥቂት ቆይቶ እንግዲህ ሃምሳ ሶስተኛው ደቂቃ ማለት ነው። አባስድስተኛ ደቂቃ ሁለተኛ አጋማሽ ሲጀምር ኦሬዲ የተጫዋች ለውጥ አድርጎ ነው የጀመረው። ትንሽ ቆየና ደግሞ ያው ኮሎሙዋኒን አስወጥቶ ቭላሆቪችን አስገባ። እነዚህ ሁሉ ለውጦችም እየሰሩ አልነበረም። ጨዋታው ሲያበቃ በአታላንት የፍጹም ቅጣት ምት ሳጥን ሀያ ጊዜ ብቻ ነው ኳስ የነኩት። ዜሮ ነጥብ ስምንት ኤክስጂ ብቻ ነው የነበራቸው። ሁለት ኢላማውን የጠበቀ ሙከራ ብቻ ነው ያደረጉት። መጨረሻ ላይ የተጨማሪ አራተኛ ጎል ተቆጠረባቸው። በዳቪዴ ዛፓኮስታ አማካኝነት የተቆጠረ ነው። ግን አንድ ሰላም ሁሌ የሚጠቅሰው ጓደኛችን የጋስፓ አታላንታ ብቻ ነው። ሁለት ዊንግ ባኮች ወይ ሁለት ተከላካዮች አንደኛው በተረከዝ አቀብለው አንደኛው ጎል የሚያስቆጠርበት አለ። ቅድሞ የአርስናልና የቼልሲ ተጫዋቾች ናቸው እነዚህ ሁለት ተጫዋቾች። ሁለቱም ተከላካዮች ናቸው። አንደኛው ዊንግ ባክ፣ አንደኛው ሴንተር ባክ። በተረከዝ ኳሱን ሰጠው ለዱቫን ጃፓ ኮሽታ። ጃፓ ኮሽታ አራተኛውን ጎል አስቆጠረውና አታላንታ ይህንን በጣም ፌመስ የሆነ የአራት ለዜሮ ድል አሳካ። ምሳ በሚቀጥለው ሳምንት አታላንታ ከኢንተር ጋር ነው የሚጫወቱት። አታላንታ ያንን ጨዋታ ካሸነፈ ከኢንተር እኩል ይሆናል፣ ሃምሳ ስምንት ነጥብ ነው ያለው አሁን። ስለዚህ ለእኔ ለእግር ኳስ በጣም ውብ ዜና ይሆናል። አታላንታ ማለት አታላንታ ደስ ስለሚለኝ ብቻ ሳይሆን እንዲህ አይነት ስቶሪዎችን ወዳለን። ኢንተር ቢያሸንፍ ኦኬ፣ ኢንተር አሸነፈ ለኢንተር ደጋፊ ደስ ይላል፣ ለፉትቦል ግን ምንም ማለት አይደለም። ለአታላንታ ግን ትልቅ ስቶሪ ነው እኔ ለመጨረሻ ጊዜ እንዲህ አይነት መጠን ያለው ቡድን ያሸነፈው ሌስተር ይመስለኛል። በጀት ምናምንን ካየሽ እና የሌስተር ታሪክ ደግሞ ጆዜ ሞሪኞ እንደሚሉት ከዚህ በፊት በእንግሊዝ ከታዩት ሁሉ ስፔሻል ነው። እኔ አሸንፍ ያለው ቬንገር አሸንፈዋል፣ ጓርዲዮል አሸንፈዋል፣ ሰር አሌክስ አሸንፈዋል ምናምን ግን የትልልቅ ቡድኖች አሰልጣኞች ሆነን ትልልቅ ተጫዋቾች ይዘን ነው ይሄንን ያደረግነው። የሌስተር ግን ምናልባት እኛ በህይወት እያለ ላይደገም ይችላል። በእንግሊዝ እግር ኳስ የሌስተር አይነት ስቶሪ እግር ኳስ እንዲህ አይነት ስቶሪ ይፈልጋል። አታላንታ ለአመታት ከፍ ባለ ደረጃ ሲጫወት ስለቆየ እንደው አናሎጂው በትክክል የተሰፋ ላይሆን ይችላል። እንደው ሌስተር የጣሊያን ሌስተር አይደለም። ባለፉት ስምንት አመታት በእኚህ አሰልጣኝ ስር ብዙ ርቀት የመጣ ቡድን ነው። መደበኛ የቻምፒየንስ ሊግ ቡድን ነው። ግን ለአመታት ስኬታቸው ግን ግሩም ማሳያ ነው። በየጊዜው ከአካዳሚያቸው ብዙ ተጫዋቾች ያወጣሉ፣ ብዙ ገንዘብ ከተጫዋቾች ሽያጭ ያገኛሉ። እና ደግሞ ደስ ያለኝ አንድ ነገር ትላንትና ተቃቅፈዋል። አዲሙ ለሉክማን ጃምፔሮ ጋስፔሪኒ ከጨዋታው በኋላ ከአንድ ሰው ጋር ይህንን ሁሉ ከቆየ እንደ አንድ አመት አንድ ሰው ከአንድ ሰው ጋር ካሳለፈ የሆነ እኮ የሀሳብ ልዩነት ይኖረዋል እና እንዲያውም የውድድር ዘመኑ ከማብቃቱ በፊት በአንድ ጨዋታ ላይ አምበል ይሆናል አሉ። አንድ ሰው የአታላንታን አምበል የአምበልነት ምልክት አደረገ ማለት የአታላንታን ቀለም ቆዳው ላይ ተነቀሰው እንደማለት ነው። ሁሌም ከዛ ምልክት ጋር አሶሴትድ ይሆናል። እሱ ደግሞ ትልቅ ተጫዋች ነው። ግን አንድ ማስተዋል ያለባችሁ እሱ አታላንታን ታላቅ እንዳደረገው አታላንታም እሱን ታላቅ አድርጎታል ብለዋል። እውነታቸውን የአፍሪካ የአመቱ ኮከብ ተጫዋች ያደረጉት እሳቸውም ናቸው ያን የተናገሩት ነገር ተገቢ አልነበረም። እውነት ነው ተገቢ አልነበረም። ግን ደግሞ የአፍሪካ አመት ኮከብ ተጫዋች ያደረጉት ደግሞ እሳቸው ናቸው። እዚህ ለዌስት ለፉልሃም ለኤቨርተን ሲጫወት ብዙ ስኬታማ አልነበረም። ባለፈው አስር አመት ከተጫዋቾች ሽያጭ ሁለት መቶ ሰላሳ ስድስት ሚሊዮን ዩሮ ያገኘ በየጊዜው ግን ከአካዳሚ የሚያወጣቸው መልምሎ የሚያመጣቸውም ተጫዋቾች ሁሌም ክለቡ የተለየ እንደሆነ የሚያሳይ ነው። ራስሙስ ሆይሉንድን ለምሳሌ ወደ 80 ሚሊዮን ዩሮ በሚጠጋ ገንዘብ ገዙ። አንድ ሲዝን ብቻ ነው ያሳለፈው። 1 ምናምን ሚሊዮን ዩሮ ገዝተው ዘጠኝ ጎል ካስቆጠረ በኋላ ነው ወደ የሄደው። ግን 56 ደቂቃ ብቻ ነው ለምሳሌ አማድ የተጫወተው ለማንቸስተር ለአታላንታ ዋናው ቡድን በኋላ ወደ አጠቃላይ ፓኬጁ ተደምሮ ወደ 40 ሚሊዮን ዩሮ በሚደርስ ሂሳብ ነው የሸጡት። ትልቅ ትርፍ ነው። ሌሎችም ተጫዋቾች አሉ። በቅርብ ጊዜ ለዋናው ቡድን እንኳ ብዙ ሳይጫወቱ በአሰልጣኙ እንደዚሁ ሰልጥነዋል በሚል የፈረሙ ኩሉሴቭስኪ አይነቱ ተጫዋች ለምሳሌ ወደ ዩቬንቱስ ሲሄድ ብዙ አልተጫወተም። ለአታላንታ ዋናው ቡድን እንዲያውም ለፓርማ በውሰት ሰጥተውት ከዛ በኋላ ነው ጥሩ የውድድር ዘመን አሳልፎ ዩቬን ከአታላንታ ተጫዋቹን ነው የገዛ። ፍራንክ ኬሴ፣ አሌሳንድሮ ባስቶኒ፣ ሮቢን ጎሰንስ እና በርካታ ተጫዋቾችን አጎልብተው በከፍተኛ ገንዘብ ሸጠዋል። እነዚህ ቅርብ ጊዜ ማቴዮ ካልዳራ አይነት ተጫዋቾችም ስለዚህ የአሰልጣኙ ስኬት የሚገርም ነው። ባለፉት ስምንት ዓመታት ሰባት ጊዜ በአውሮፓ ውድድሮች ላይ ተሳትፈዋል። ባለፈው ደግሞ በክለቡ ታሪክ የመጀመሪያውን የአውሮፓ ውድድር ድል አድርገዋል። በአጠቃላይ በክለቡም ታሪክ ከ1963 የኮፓ ኢታሊያ ድላቸው በኋላ ለመጀመሪያ ጊዜ ዋንጫ አሸንፈዋል። ትናንትና ደግሞ በአሰልጣኙ ስኬት ላይ ትልቅ ምሽት ነው። ያደጉበት ክለብ ነው ዩቬ። ቢያንኮ ኔሪ ነበሩ። ለዋናው ቡድን ባይጫወቱም ማሰልጠን የጀመሩት የዩቬንቱስን ወጣት ቡድን በማሰልጠን ነው። በተመሳሳይ ጊዜ አንቸሎቲ የዩቬንቱስ ዋና አሰልጣኝ ነበሩ። አሁንም እኮ ባለፈው በ2026 ላይ ኮንትራቴ ካለቀ በኋላ አላራዝም ብለዋል። አንዳንድ ጊዜ እንደዚህ አይነት ኢምፓልሲቭ ባህሪ ስላላቸው ድንገት ስለሚናገሩ ሰዎች አይ ያግባቧቸዋል ይላሉ የክለቡ አጠቃላይ አስተዳደር አስደናቂ ነው። ስቴዲየም ካላቸው አራት አራት ብቻ ክለቦች ናቸው በጣሊያን ስቴዲየም ያላቸው ሌሎቹ የሙኒሲፓሊቲ ስቴዲየም ነው የሚጠቀሙት። ለምሳሌ ሳንሲሮ የሚላን ከተማ ስቴዲየም የከተማ አስተዳደሩ ስቴዲየም። ዩቬንቱስ ድሮ ስታዲዮ ዴላልፒን የኦሊምፒክ ስቴዲየሙን ሲጠቀም የቱሪን ከተማ አስተዳደር ስቴዲየም ነው የነበረው። ሁሉም የጣሊያን ክለቦች እንደዚህ አሁን በዚህ ውድድር ዘመን ካሉት መካከል አስራ ስድስቱ የራሳቸው ስቴዲየም የላቸው። ከአራቱ አንደኛው አታላንታ ነው። የእንግሊዝ ክለቦች ሁሉም ስቴዲየም አላቸው። ለጣሊያን ግን ይሄ የተለመደ አይደለም። ለዚህ ስቴዲየም የሚጋሩት። ለዚህ ነው እኮ ሮም ለምሳሌ ኦሊምፒክ ስቴዲየሙን ላትሲዮ በዚህ ሳምንት፣ ሮማ በሚቀጥለው ሳምንት ይጠቀሙበታል። በተመሳሳይ ሳምንት ሮማና ላትሲዮ በሜዳቸው አይጫወቱም። ለምሳሌ አንድ ስቴዲየም ስለሚጠቀሙ እንደዛ ነው። አታላንታ ግን ስቴዲየም አለው። ስለዚህ የክለቡ ባለቤቶች አስተዳደር መደነቅ አለበት በጣም ግን ደግሞ ይሄ ያለ ጋስፔሪኒ የሚሆን አልነበርም። ተጫዋቾች ላይ እስትንፋስ እፍ የሚሉበት መንገድ ያስገርመኛል። ለምሳሌ በቀዳቸው አደለም ያመጡት አለ ማቴዮ ሬቴጊ። እኔ ማንቺኒን የበለጠ አደንቃለሁ ለማቴዮ ሬቴጊ ምክንያቱም አርጀንቲና ውስጥ ይጫወጥ በነበረበት ጊዜ ጣሊያናዊ ደማ አለው ብሎ አስፈልጎ ለስኳድራ ዙራ የጠራው እሱ ነው። ግን አሁን በዚህ ውድድር ዘመን ያስቆጠረውን የጎል መጠን ተመልከች። ሀያ ሁለተኛ ጎሉን ያስቆጠረው ካፖካኛኝሪውን እየመራ ነው በአታላንታ ከዚህ በፊት በታሪክ ብዙ ጎል ያስቆጠሩ ተጫዋቾችን ብታይ አራት ተጫዋቾችን ብታይ ሶስቱ በጋስፔሪኒ የሰለጠኑ ናቸው። አንዱ ብቻ ነው ፊሊፖ ኢንዛጊ ብቻ ነው ወደ ዩቬንቱስ መጀመሪያ በኋላ ወደ ሚላን ሄዷል። ብዙ ጎል ያስቆጠሩ 24 ጎል፣ ከዛ ዱቫን ጃፓታ 201819 ማቴዮ ሬዴኪ ዘንድሮ፣ ሉዊስ ሙሪል 202021 የውድድር ዘመን እነዚህ ሁሉ በእሳቸው ስር የሰለጠኑ ናቸው እና በክለቡ ታሪክ ከዩቬንቱስ ጋር ሰፊው ድሉ ነው፣ በሰፊ ውጤት ያሸነፉበት ድል ነው። በእርግጥ ትላንትና ያው የኮንቴ ናፖሊ ፊዮረንቲናን ስላሸነፈ ሁለተኛ ነው። ግን የሚቀጥለው ሳምንት ስዊንግ ሊኖረው ይችላል በሜዳቸው ነው የሚጫወቱት። ግን ኢንተር ጥሩ አይደለም በዚህ ውድድር ዘመን እየመራም ቢሆን፣ በተለይ ባለፉት ጥቂት ጨዋታዎች ላይ እንደ አምናው አስተማማኝ አይመስለኝም። አሰልጣኙም የኮንቴን ጠባይ ማሳየት ጀምሯል መነጫ ነጭ ፒየሮ ኦሴሊዮ፣ ቤፔ ማሮት፣ ዛኔቲ ላይ ክለቡ ሰዎች ላይ ይመስላል። ስብስቡ በእድሜ በአውሮፓ አንጋፋው ስብስብ ነው። በየጨዋታው በየሳምንቱ ሁለት ጨዋታ እያደረገውን ቻምፒዮንስ ሊግ ውስጥ ስላሉበት ማለት ትሬብል ሊያሳካ ይችላል እኮ ግን አታላንታ ከዚህ በኋላ የቀረው ሴሪያ ብቻ ነው። እኔ በጣም ነው ደሰተት አምና ዩሮፓ ሊግን ሲያሸንፉ እንደተደሰትኩት ማለት ነው። ይህንን ማንሳት በጣም ስለፈለግኩ ነው እና ትልቅ ድል ስለሆነ ነው በጣሊያን እሱን ካነሳን ወደ ትልቁ ሰው ወደሚጠብቀው ጉዳይ ግን መሄድ እንችላለን። ስላቆየናችሁ ይቅርታ። አዎ ትልቅ ጨዋታ ነበር። ፉክክር ካለባቸው ሊጎች መካከል ሴሪያ ነው አንዱ አይደል? ሶስቱም ክለቦች አሉ በጣም ሌላኛው አንደኛና ሶስተኛ መሀል ሶስት ነጥብ ነው ያሉ። የሚቀጥለው ሳምንት እኩል ሊሆኑ ይችላሉ ማለት ነው። እና ስፔንና ጣሊያን ፉክክር ሊሆን ይችላል። ልክ ነው። አው ለናፖሊ ምድል ሊሆን ይችላል። አሁ ይቀጥላለን። አድማጮቻችን አሁንም አብራችሁ እንድትቆይ ነው የምንጋብዛችሁ። መሸጋገሪያ ሰምተን ተመልሰን እንመጣለን።